አህለን ወሰህለን መርሐበን ሰላም አለይኩም ወረሕመቱላሂ ወበረካቱ። ውድ የተከበራችሁ ባላችሁበት የአላህ ሰላም እዝነት ይውረድላችሁ። አላሁ አክበር አላሁ አክበር አላሁ አክበር፣ ማሻአላህ፣ እጅግ የሚያስደስት መረጃ ነው። እንግዲህ ይዤላችሁ የመጣሁት ምንድን ነው፣ ብዙዎቻችን ስንጨነቅ እንዲሁም ሲያሳስበን የነበረው ጉዳይ ተፈቷል። ባቡልከይር ስምንት ሚሊዮን ብሩን አሸናፊ ሆናል። እንግዲህ ረምዚ ሊስቴት አንድ ሚሊዮኑ ፎሎወር ገብቷል። አላሁ አክበር ይህ ትልቅ ብስራት አይደለም? እንዲያጀማ ወንድሞቼ፣ በዚህ መልኩ እንግዲህ ደስታቸውን ሲያከብሩ ነበረ። ላይቭ ላይ ሲከታተላቸው ነበረ። በጣም ብዙዎቻችን በህጉ ስንጠብቀው ነበር። አዶናይ ሰበብ ሆኖ በትላንትና ሁለት ቪዲዮ ሰርቶ ነበር። ቦታው ተገኝቶ ወደ አምስት መቶ ሺህ ምናምን ነበረ፣ ነገር ግን ሀያ አራት ሰዓት አካባቢ ውስጥ ተመልከቱ፣ አንድ ሚሊዮን ፎሎወር አምስት መቶ ምናምን ወደ አራት መቶ ምናምን ሺህ ፎሎወር እሱም ብላችሁ የመጣችሁ በሙሉ እጅግ እናመሰግናለን። እንዲሁም ደግሞ ወንድም እህቶቼ ሳይቀሩ በሚሊዮን ፎሎር እንዲገባ ትልቅ እንግዲህ አስተዋጽኦ ወይም ዋና ሚናውን የተጫወቱት ወንድሞች እህቶች አሉ። እናንተም አላህ ከይር ጀዛችሁን ይክፈላል። ይሄ ሁለት ሶስት ቀን ሳትተኝ የመንገድ

ሳይቀሩ እና ናሁን ኮንዲ ብዙ የሌሎች እምነት ተስደሩሴቶጨነሳሳትተኙ የነበራችሁ ወንድሞች፣ ይህ ነገር እንዲሳካ አስተዋጽኦ ስታበረክቱ የነበራችሁ በሙሉ እጅግ እጅግ አድርጌ አመሰግናለሁ። በጣም ነው ደስ ያለኝ። አልሐምዱሊላ ረቢል አለሚን። ስምንት ሚሊዮን ብሮ ተሳክቷል። አንድ ፎሎ ያደረጋችሁ በሙሉ በጣም እንግዲህ አስራ ስድስት ሺህ ብር ሰታችኋል ለግሳችኋል። የተለያዩ ቪዲዮዎች አሉ እና አዶናይም በቦታው ተገኝቶ ማለት ነው ብዙ ነገር ሲሰራ እነሱን ቪዲዮዎች በጋር እንመለከታለን። ይህ ቪዲዮ ከመጪውም በላይ አይደለም አንድ ሺ ሁለት ትናንትና አንድ ሺህ ብዬ ነበር ዘጠኝ መቶ አካባቢ ያርጋችኋል። ዛሬ ሁለት ሺህ ላይክ እፈልጋለሁ። ቶሎ ቶሎ ላይክ ያርጋችሁ ለብዙዎች ተደራሽ አድርጉት። አላብዛባችሁ ወሬ፣ በጣም ደስ ስላላለኝ ነው ወደ ቪዲዮ

አከራላ ምንም ማለች ይሄ ክሬዲት የእናንተ ነው። እዚህ ጋ ቆሜ ስናገር የእውነት በእናትህ ማፍሬያለሁ ሁለት ሶስት ቀን ሳትተኙ የመንገዱ አ ሳትጨነቁ ሳትቀጡ ሳትተኙ የነበራችሁ ወንድሞች፣ ምንም ማለች ይሄ የእናንተ ክሬዲት ነው እና ሰ ደዛችሁም አለ

አሁን ያሰብነው ይህ ፕሮግራም ሰለብሬት ካደረግም በኋላ ሁላችንም ለረምዚ ጊዜ ጥሪ እናደረግለታለን። የሚሆነው ምንድን ነው? ብሩ ያው አምስት አመቱ ተስቶ በጊዜ ነባዊን ኃይል እንዲሰጥ እኛ እንጠይቃለን። ሁላችንም ቲክቶክ ፔጅ ላይ እንልቀቅ።

የዚህ ሁሉ ሰው ወደ ሰለብሪቲ እንዴት አለ ማለት ነው? ነው። ሰለብሪቲ አንዴ ተነሱ።

አሁን ጨርሰናል። ደስታሽን አብረን እንካፈል ከንቺ ጋር ለመናገር እውነት ለመናገር እዚህ ጋ ያሉት ልጆች በሙሉ በጣም ዋጋ በዋሉ ሁለት ሶስት ቀን ሳይተኛ ነው ይሄ ውጤት የመጣው እና ደሞም በጣም ተለፍቶበታል። ምናልባት ይሄ ማስታወቂያ በጣም የብዙ ብር ማስታወቂያ ኢን ግንባታን ገንባ ብንል በዚህ በቆመበት አላማ ይገነባል።

አትሊስት አምስት አመቱ ቀርቶ በአሁን ግንባታ ላይ ስላለን በአመት ውስጥ ይህን ብር ቢያስገባልን። አንደኛ ሰደቃም ነው፣ ሁለተኛ በፈለግነው ሰዓት ይደርስልናል። ግንባታው እየተጓተተ ስለሆነ ማለት ነው። ይህን ነው የምለው። በቃ ለእኛም ከይር ነው፣ ለእሱም ከይር ነው። ማሻላ በደንብ ነው ባቡል ከይርን የሚያስተዋወቃችሁት፣ ረምዚንም በመቶ ሚሊዮን ብር የማናገኘው ማስታወቂያን የሰራችሁት ሀቅ ነው። ለሁላችን ሁላችሁም እዚህ ላይ የተካፈላችሁ ጀዛኩሙላሁ ከይር

ምን ያህል ነገሮች እንደሚቀየሩ ነው ያየሁት። እና አንድ ሚሊዮን ማለት በጣም ብዙ ነው። አየሁት ምን ያህል ከባድ እንደሆነ ይሄን ማሳካት። ምናልባት አንዳንድ ሰው ቀላል ሊያደርገው ይችላል፣ ግን በጣም ከባድ ነው። እዚህም ከቻለ ይህን ነገር ሊቀበል ጥሩ ነው። ይህን ሸዋይወቃለም ገብቶ መግባት አለበት። አንተተን የሁለታችንም እንትን ነው ስኬት ስለሆነ

በጣም ደስ ይላል። ኦርጋናይዝ ናችሁ በጣም አምስት ሺህ ሰው ማገዝ በጣም ከባድ ነው፣ ግን ያው ቀላል እያስመሰላችሁ ነው ሲታይ ከውጭ ማለት ነው። አይ ቲንክ ዩ አመሰግናለሁ። ምምር ኢቭን ወጡን ስጨልፍ እንትን ሳረግ እንዳይጎድል እየፈራውኝ ነበረ። ጨምር ትላላችሁ እናንተ ግን፣ ሰው አሪፍ ላይ ናቸው። እግዚአብሔር ይመስገን። ሰውም በቃ የበለጠ ከመጣ ብዙ ሰው ማገዝ ትችላላችሁ። በጋራ የተስፋ ጎሲቀድ የደጎቻሻራ ይከየናል ህይወት ባለበት አይረግትም። በጌታችን ልዝነት መቼም ተስፋ አንቆርጥም። የዛለ ትከሻ የደከመ ጉልበት የጎበጠ ወገብ የተዘጋንደበት በረሀብ የታጠፈ አራት መቶ ሰው ነው የሚቀረን። አራምጣም ብዙ ልጆች ቪዲዮ ለመስራት ቤስ ከሁለት መቶ ሰው ሰባት ሰዓት ከአምስት ላይ ማነው? ሰባት ሰዓት ከውስጥ ደቂቃ ላይ ስምንት መቶ ሀምሳ ሺህ ካስገባችሁን ጥያቄን ጠይቅና እንሸልማለን ብለናል። ስለዚህ ቃላችንን መጠበቅ ስለሚኖርብን ጥያቄ ይምጣና ጥያቄውን ይጠየቁ ይሸላሉ። እሺ ሌላው ያው እንደነገርኩ የሚገባ አገልግሎት ነው የምንሰጠው እያለው በቋሚነት ቤተሰቦች እዚህ አይመገቡም ምግብ በምሳቃ ነው ይዘው የሚሄዱት ሁሉም እንደዚህ ዓይነት ምሳቃዎች አላቸው ምሳቃቸውን ወስደው በንጋተው ይዘው ሲመጡ ግዴታ እናጥባቸዋለን እነሱ አጠቡትም አላጠቡትም በንጽህና ታጥቦላቸው በቀጣዩ ቀን ይዘው ይሄዳሉ ማለት ነው እና ባቡልከይር የመጣ ዕቃ ሳያጥብ አይሄድም እንግዲህ አሁን ግን ምን ነው የሚጀምረው? ይሄው አቡዬ አሳዩት። ኦኬ፣ ከዛ ጀምራለሁ። አቺ አንድ አነሳለሁ Okay, I start from here. Okay.

ከዚህ ነው የሚጀምረው፣ ማለት ነው። እኔ አሁን እቺ ለምሳሌ ማለት አዎ፣ ገባኝ። አይ ገባኝ፣ አሁን ገባኝ።